ታዲያስ አዲስ ዛሬ እንግዲህ በተለይ ከትላንትና ጀምሮ በስፋት ማህበራዊ ሚዲያ ላይም በየሚዲያዎችም ኢሹ ሆኖ እየቀረበ ያለው የምንወዳት የምናከብራት አትሌታችን የገለቴ ቡርቃ ታሪክ ነው ማለት ነው። እሱን አስመልክቶም ሁለት ሶስት ጥያቄዎች ተደጋጋሚ እየተላኩልን ነው ያሉት። ሚዲያ ላይ በሰማችሁት መንገድ ነው። ተጨማሪ ነገር ካስፈለገ እኛም ጥቆም እናደርጋችኋለን። አትሌት ገለቴ የሰይፉ ሾው ላይም ቀርባ ነበር አደላ። በሰይፉ ኦን ኢቢኤስ ዩቲዩብ ላይም በተጨማሪ ኢንተርቪው አድርጋ መረጃዎቿን አጋርታናለች። በመጀመሪያ በኦሮምኛ ቋንቋ ነበረ የነገረችን መረጃዎችን አሁን ደግሞ በአማርኛም በሰይፉ ኦን ኢቢኤስ ላይ በሰፊው መረጃዎችን አጋርታናለች ማለት ነው። እስቲ በሰይፉ ኦን ኢቢኤስ ላይ የተወሰነ የተናገረች ነገር አለ፣ በተለይ ብዙ ሰዎችን ስሜታዊ እያደረገ ነገር ብዙዎቻችን ካለባችን ውስጥ የቀረ ነገር ነው እና ትንሽ የቀን ጨባርገን እንስማው እና ተመልሰን ደግሞ ከአትሌት ስለሺ ጋር የተወሰነ ቆይታ እናርግ። እኔ አሁን በጣም ከባድ ችግር ውስጥ ነው ያለሁት አንድ በህይወቴ ላይ ራሱ ይሄ ነክል አንቴ ላይ ማፊያ አደራጅቶ አንቴን ለማስገደል ቀንና ለሊት ሲከታተሉ ምንድን ነው የምትለው? ስትኖር አደለ አገርን የምታስጠራ በተለይ ማራቶን ትሬኒንግ እንደምታውቁ አስር ሰዓት ነው የምንነሳ ሰው ተኝተው በዚህ ሰዓት ይከታተለኝ ሰው አለ። እንደ ነገሮች ሲያጋጥሙ ፖሊስ ጣቢያ ሄደሽ ህይወት ያደጋ ላይ ነው እና አመልክቻ አለሁ። መልስ አጥቼ ነው መልስ አጥቼ ነው። ይሄ ወንጀል የተሰራ ከገንዘብ ከባንክ ቤት ሲወጣ እንደገና ቤት ያለ ውክልና ስሸ ሲሸጥ የግል ቤቴ እንዲኖሩበት የሰጠው ለእናት ሲሸጥ እምነት በማጉደል በምሎ ሰበት አይነት ወንጀል ጽፌ አመልክቸዋለሁ። ለሚዲያ ምት ስተነፍሽ የመጀመሪያ ጊዜ ነው እኔ የመጀመሪያ ጊዜ ነው። አሁን መጥቼ ሰበት ዓመት ትግስት በኋላ ነው ለሚዲያ አሁን መጥቼ የምተነፍሰው። ታግሼ ጨርሼ እስከ ሰበር ድረስ ደርሼ ተፈረደ። አንድ ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ። ይሄን ሁሉ ንብረት አፍርቼ አገሬን አስጠርቼ ህዝቤን አስጠርቼ ለአገሬ ሰርቼ እኔ ሰውን መልካም ቤት ውስጥ እንዲኖሩ አምጥቼ የራሴ ቤት ውስጥ አስቀምጬ ቤቴ ለእናት ተሽጦ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣኩን ያለሁት እኮ አሁን አንድ ቤት ላይ ፍርድ ማስጣት ማለት ህሊና ከህሊና ውጪ ከጎዳና ላይ ሊወጣ ነው። አሁን እኔ መተዳደሪያ ሻው ምንድን ነው? መተዳደሪያ አሁን በቃ እንደነገርኩ 2024 ድረስ እየሮጥኩን ያለሁት ከዛን ጊዜ ጀምሮ ትዳርም ከተቆረጠ በኋላ ማራቶን ከ10 ማራቶን በላይ ሮጭ ያለሁ ይህን አንድ ዓመት እናቴ ስትለምነኝ እኔ ለ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 ቁርጠኛ ልጅ ነኝ። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። አገሬን ያስጠራው ሲኖርም ኢትዮጵያዊ ሲሞትም ኢትዮጵያዊ ኖ ብዬ የሚጠራው ራሴ ከሀገር እንዲጠፋ ነው፣ ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም፣ አገሬም በአንድራ ለብሽ አገሬን አገልግያለሁ። አገሬ ነው የሚሞተው። ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች? ለምደው ህዝቤ እንዲሰሙኝ ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡ ይፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ለማግኘት ብዙ ጥረት አድርጌያለሁ አሁንም ሬዲዮን በዚህ ሚዲያ እንደሚሰሙኝ ተስፋ አድርጋለሁ። በእውነት እየሰሩ ያለው እሳቸው ናቸው። ይህንን ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ፣ በዚህ ሚዲያ ማለት ነው። ምክንያቱ አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ተክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻ ያለው በፍርድ ቤት ስር እንግዲህ አራት መኪና አስር ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ሕዝብና ራሱ መንግሥት ተዋለው። እንግዲህ የአትሌት ገለቴ ቡርቃ ኢንተርቪው ይህንን ይመስላል። በተለይ ብዙዎቻችንን ስሜታዊ ያደረገው ረጅም ነው ኢንተርቪው። የሰይፎ ኒ ቤስ ዩቲዩብ ላይ ማየት ትችላላችሁ። ምሉን እንግዲህ በደንብ ስሜታዊ ያደረገው ብዙዎችም አስተያየቶችን ሲሰጡበት የነበረው ነገር ነው። ተቋማትም በዚሁ ደረጃ መግለጫዎችን እየሰጡ ነበረ። ዛሬ ከጠዋት ጀምሮ እሱንም አስመልክተን ከነሱ አንደበት የመጀመሪያውን መረጃ ከነሱ አንደበት ልንጠይቅ ነው አ ልንጠይቅ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ስለሺ ስህን በስልክ መስመራችን ላይ ይገኛል። እሱን አውርተ ነው ተመልሰን ደግሞ እንመጣለን። ሄሎ ስለሺህ እንደምን አለ? እግዚአብሔር ይመስገን። ሰላም አላችሁ? እግዚአብሔር ይመስገን። እንደምን አለ? ሰላም አለን አለን። እንግዲህ በነዚህ ሁለት ቀናት ላይ በደንብ ከአትሌቶች ጋር ተያይዞ ያለው ነገር እየታየነው ያለው ከአትሌት ገለቴ ቡርቃ ጋር ተነስቶ ነው። እንግዲህ ይዙ እየተነሳ ያለው የእናንተ መስሪያ ቤትም በአፋጣኝ መግለጫዎችን አውጥቶ ከአትሌቱ ጎን መሆኑንም እያሳወቀ ነው የነበረውና በተለይ ዛሬ በመግለጫው ላይ በዋነኝነት ምንድነው የተነሳው? አትሌት ስለሺ አንተም በግልህ እንግዲህ የሰጠኸው ማስተያየት ስለነበረ አድማጮቻችን ከአንተ አንደበት ስሙት ብላ ነው የደወልነው። እሺ፣ እውነት ነው። ያው የገለቴ ጉዳይ እንግዲህ ያው በጣም አሳዛኝ ጉዳይ ነው። ያው ሁሉንም ኢትዮጵያዊ ያሳዘነ ጉዳይ ነው፣ በአጠቃላይ የአትሌቲክስ ቤተሰቡን። ይሄ ጉዳይ እንግዲህ ያው በጣም ሰፊ ጉዳይ ነው። እዚህ አትሌቲክሱ አካባቢ በተለይ በምስራቅ አፍሪካ ትልቅ ገንዘብ የሚገኝበት እና የተለያዩ ጥቅማ ጥቅሞችም ዝናዎችም የሚገኙበት ስለሆነ በተለይ በኢትዮጵያ እና በኬንያ እንደዚህ ያው ሰፊ ዩጋንዳም ጭም ሰፊ ጥቃቶች በተለይ በሴቶች ላይ እንዲሁም ደግሞ በሁን ኬንያ ትልቅ አትሌቶች ሁሉ ህይወት ከማረፍ እስከመገደል በባሎቻቸው ለምሳሌ እንደ አግነስ ትሪፖ የምትባል የሀያ ሶስት አመት ወጣት ልጅ የተገላ በእሷ ምክንያት የኬንያ አትሌቲክስ ፌዴሬሽን የክሮስ ካንትሪ ውድድር ሁሉ በስሟ ሰይሞ እንደሚያካሄድ እና የዓለም አትሌቲክስም በዚሁ ጉዳይ ላይ ያው ያሳስበኛል በሚል ሴፍ ጋርድ የሚል ለአትሌቶች በተለይ ሴት አትሌቶች ለህፃናት መብታቸውን ሊያስጠብቅ እንዲችል እና ሁሉም የመሮጥ መብት አላቸው፣ የንሩጫቸውን በስነ ስርአቱ እንዲሮጡ ሊከላከልላቸው ሊደግፋቸው የሚችል በመንግስት ደረጃ እንዲቋቋም የሚል አስገዳጅ ህግ አውጥቶ ከምስራቅ አፍሪካ ኬንያ ያንን ህግ አውጥተዋል። እኛ ደግሞ ጥናቶቹን አስጠንተን ከባህልና ስፖርት ሚኒስቴር ጋር ተወያይተን ያንን ሴፍ ጋርድ የሚለውን ለማቋቋም በሂደት ላይ ነው ያለ ነው እና በአጠቃላይ ልክ ብዙ ገለቴዎች እንዳሉ ከዚህ በፊትም አሁንም ወደፊትም እና ያን ጉዳይ ያው በጣም አሳሳቢ እንደሆነ፣ ገለቴ ያው ደፍራ ወደ ሚዲያ ስለወጣች እንጂ በጣም ብዙ ሰዎች እንዳሉ፣ ብዙ አትሌቶች እንዳሉ፣ በዛ ዙሪያ ያሉ ሰዎች አሁንም እንዳሉ ከውጭ ከነጮች ጀምሮ ማለት ነው እና ሰፊ ችግር ያለበት እና ያው በጣም ብዝበዛ እንዳለበት ያው የኢትዮጵያ ሕዝብ በብዛት ላያውቁ ይችላል ግን እኛ እዛ አካባቢ ያለን ሰዎች እናውቃለን። ወርድ አትሌቲክስም ደግሞ ይሄ የአሳሳቢ ጉዳይ ነው ብሎ ልክ እንደ ዶፒንግ አስገዳጅ ህግ እያወጣ መሆኑን እና እኛም እሱን ለመተግበር ከመንግስት ጋር ከሁሉም ተቋማት ያሉበት በሚኒስትሮች ምክር ቤት ጸድቆ ወደ ስራ የሚገባ የሴፍ ጋርድ የሚል ያው ዓለም አቀፍ አሰራር ወደ ስራ እንዲገባ በጥናት ደረጃ እኛ አስጠነተን ጨርሰናል። መንግስት ደግሞ ባህልና ስፖርት ደግሞ ወደ ሚኒስትሮች ሚኒስትሮች መስሪያ ቤት ሚኒስትሮች ምክር ቤት ወስዶ አጸድቆ ከዚህ በፊት የዶፒንግ አንቲ ዶፒንግ ኤጀንሲ የሚባል አለ በኢትዮጵያ የተቋቋመና ልክ እንደዛው እንዲቋቋም ያው ወርድ አትሌቲክስ ይፈልጋል አስገዳጅም ነው። እና ችግሩ በጣም ሰፊ ነው። ስለዚህ በሀገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ራሱ አሳሳቢ ሆኖ የዓለም አትሌቲክስ ፌዴሬሽንም አስገዳጅ የሆኑ ሕጎችን ከማውጣት አንጻር እየተንቀሳቀሰ ያለበት ነው። ኬንያ ላይም ኦልሬዲ ተቀብላል። ስለዚህ ይመስለኛል ይህንን የፖሊሲ ከጸደቀ በኋላ አስገዳጅነቱ ተግባራዊ ከሆነ በኋላ በሀገራችን ላይ የተወሰነ እፎይታ ሊፈጥር ይችላል ብዬ አምናለሁኝ። አትሌት ስለሺ እውነት ነው። ግን ቀጣይ አሁን የተገናኘበት ዋነኛው ርዕስ የገለቴ ቡርቃ ጉዳይ ስለሆነ ቀጣይ የኢትዮጵያ አትሌቲክስ ፌዴሬሽን በገለቴ ቡርቃ ጉዳይ ስለሚወስዳቸው አጠቃላይ እንቅስቃሴዎች ግን እንደ አትሌቲክስ ፌዴሬሽን ፕሬዚዳንትነትህ የምትለን ነገር ይኖራል። እንግዲህ ገለቴ የኢትዮጵያ ው በኢትዮጵያ አትሌቲክስ ፌዴሬሽን ስር ታቅፋ ስትሮጥ የነበረች አሁንም በሩጫ ላይ ያለችና ፌዴሬሽኑን ሀገርን ስታገለግል የነበረች ነች። እና በዚህ ጉዳይ ላይ ያው በግሏ ጠበቃ አቁሟ ይሄን ነገር ያው ስትከራከር እንደነበረ እናውቃለን። ግን እኛ እንደ ፌዴሬሽን ያው በእሷ በምትፈልገው በሚያስፈልጋት ሁሉ ከጎኗ እንደሆንና አብረናት እንደምንቆም ከዛ በተረፈ ግን ያው አንዳንድ ጉዳዮችም ከእኛም አቅም በላይ ስለሆኑ የኢትዮጵያ ሕዝብ መንግስትም እንዲያግዛት እኛም አብረን ከሷ እኩል እንጨዋለን። ከዛ በተረፈ ግን እንደ ተቋም ያው እንደ ፌዴሬሽን አትሌቶቻችንን ጎን የመቆም ግዴታም አለብን ኃላፊነትም አለብን። እንደ አትሌትም ደግሞ አብረን ስንሮጥ የነበረች ልጅ ነችና በግልም የሚያስፈልጋትን ለማድረግ ያው እናደርጋለን ማለት ነው እንግዲህ በዋናነት ሳ የምትፈልገው ይሄ አንድ የቀረኝ ቤቴን በዚህ ደረጃ ሊወሰንብኝ አይገባም የሚለው ነው፣ ፍትህ ተጓሉብኛል የሚለው ነው የምትለውና እኛም እሱንም አጽንተው ሰጥተን ነው ወደ ዛሬም ያው ጋዜጣ መግለጫ የሰጠ ነውና እሱ ነው። ከዛ ቀጥሎ ደግሞ በተለይ ትልልቅ የመንግስት አመራሮችም በዚህ ጉዳይ ላይ ወደ እኔ ጋም እየደወሉ የተለያዩ በምን እንደግፍ የሚሉበት እንትንም ስላለ እንግዲህ ሁሉም እናንተም ሚዲያውም ሕዝቡም በጋራ ሆኖ ልጅቷን የምንክስበት በሞራልም በጣም ተጎድታለች እና በሞራልም በስነልቦናም በጣም ተጎድታለች እና እሱንም የምትገነባበትን ለማድረግ እኛ እንደ አትሌትም እንደ ፌዴሬሽንም ከጎኗ ነን ማለት ነው። በሚያስፈልገው ሁሉ ማለት ነው። በጣም መልካም። እንግዲህ ፌዴሬሽኑ በዚሁ አጋጣሚ ሳናመሰግን አናልፍም። ምክንያቱም አትሌቶች በሙሉ የኢትዮጵያ ልጆች ናቸው። የኢትዮጵያ ኩራቶች ናቸው። ከአንድ ግለሰብ በላይ ናቸው። አንድ አትሌት ከአንድ ግለሰብ በላይ ናችሁ። አጠቃላይ ና በዛ ልክ ፌዴሬሽኑ በሩ ክፍት ሆኖ አትሌቶችን በዚህ ልክ ለመደገፍ በሬ ክፍት ነው ማለቱም ሌሎች ቤት ውስጥ ሆነው፣ ቅድም አትሌት ስለሺ አንተም ነግረህናል፣ ቤት ውስጥ ሆነው እንደዚህ አይነት ነገር ውስጥ የሚኖሩትም መውጣት እንዲችሉ መምጣት እንዲችሉ ትልቅ እድል የሚፈጥር ነው የሚሆነው ማለት ነው። እንግዲህ ፈጣሪ እርዳችሁ። ህጋዊ በሆነ መንገድ ነገሮች ይስተካከላሉ ብለን እኛም እናምናለን። አትሌት ስለሺ፣ አብረን ላደረግ ነው ቆይታ በጣም አመሰገንም። በተጣበበ ጊዜ ነው እንግዲህ፣ እሺ ብለን የደውለንልህ የገባኸውም እና እናመሰግናለን። መልካም የስራ ዘመንም ይሆንልህ። በዚሁ አጋጣሚ አመሰግናለሁ። ስለዚህ እንግዲህ ብዙ ሰዎች እየተረባረቡበት ያለ ጉዳይ ነው ነው ህጋዊ በሆነ መንገድ መፍትሄዎች ይመጣሉ ብዬም አምናለሁኝ። በተለይ አትሌት ስለሺ በደንብ የነገረን ከስነ ልቦና አኳያም አትሌታችንም ነግረናለች አይደለ ገለቴም ተጽዕኖ ውስጥ እንዳለች እንትን ብላለች ስለዚህ ከስነ ልቦና አኳያ የሚያስፈልጓትን ድጋፎች አድማጮቻችንን ማህበረሰቡን በደንብ እንደሚያደርግ በጣም እርግጠኛ ነኝ አንድ አትሌት አንድ ሰው አይደለም አንድ አትሌት አንድ ግለሰብ አይደለም በጣም ተደጋጋሚ የምናገረው ነገር ነው አንድ አትሌት አንድ የአለም መድረክ ላይ ኢትዮጵያን የሚያስጠሩ ናቸው እና ወክለውን እኛን ወክለው እዛ የሚገኙ ናቸው ሲሆንና እንግዲህ ሕገወጥ ነገሮችም ሁኑ የተደረጉ ካሉ በሂደት ውስጥ በደንብ ተጣርቶ በወንጀል የሚጠየቅበት መንገድ እንዲኖር ህጋዊ በሆነ መንገድ ደግመው ፍትህ ታገኛለች ገለቴ ብለን እናምናለን እናምናለን። አትሌቲክስ ፌዴሬሽኑም ከገለቴ ጎን በመቆሙ በጣም ሊከበሩ ይገባቸዋል። ከዚህ በኋላ ስላሉት ነገሮችም እንደዚሁ፣ አድማጮች እነዚህ አይነት ጥያቄ ሲኖራቸው እየደወልን የምናጣራ ነው የሚሆነው ነው።